ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል ኦንላይን ትምህርትን በማስተማር ላይ እንገኛለን የምናስተምራቸውም አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጠላችሁ ስልክ ቁጥር ይደውሉ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረ እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮችን ይዤላችሁ የመጣሁት ቀለል ባለመንገድ ዘወትር የምንጠቀምባቸው ተዘውታሪ ቃላቶች ናቸው። ነገር ግን እንጠቀማቸዋለን ለመጻፍና ለማንበብ ቀለል ባለመንገድ አማርኛውን በእንግሊዝኛ እንግሊዝኛውን በአማርኛ ትርጉማቸውን ቀለል ባለመንገድ እንዴት ነው ቴክስት ለመጻጻፍ መለየት የምንችለው የሚለውን ነው ዛሬ የምናየው። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ አብራችሁ በመከታተል አብራችሁን ቆዩ። እንግዲህ ልክ ከዚህ ጋር እንደምታዩት እዚህ ጋር በአማርኛ ቃላቶች ናቸው ቀለል ባለ መንገድ። እዚህ ጋር ደግሞ ያው ቀጥታ በእንግሊዝኛ ቢተረጉሙ ግን በአማርኛ ትርጉማቸው ተመሳሳይ ናቸው። ቀለል ባለ መንገድ እንዴት ነው መጻፍና ማን በምንችለው የሚለውን ነው ዛሬ የምናየው። አሁን የመጀመሪያው ከዚህ ጋር ሰ ነው ሰላም በአንድ ላይ ሰላም ሰላም ነው ነው በአንድ ላይ ጠቅላላ አድርገን ስናነበው ሰላም ሰላም ነው ሰላም ነው ይላል። ከዛ በእንግሊዝኛ ቴክስት ለማድረግ ቀለል ባለ መንገድ እንዴት ነው ሌተሮችን ወይም የእንግሊዝኛ ቃላቶችን ማንበብ የምንችለው የሚለውን ነው አሁን እዚህ ጋ ኤስኢ ኤል ኤ ኤም ይላል። ልክ ኤስ ኢን እንደ ሰ ነው የምናነበው፣ ልክ እንደ ሰ እናነባለን። ኤል ኤን ደግሞ እንደ ላ እናነባለን። ኤምን ደግሞ እንደ ም ነው የምናነበው። ሰ ላ ም ሰላም ሰላም። እዚ ጋ ደግሞ ኤን ኤ ኤን ኢን እንደ ነ ነው የምናነበው፣ እንደ ነ እናነባለን። ይችን ደብሊውን ደግሞ እንደ ው እናነባለን። እንደው በአንድ ላይ ነው ብለን እናነባለን። ነው ጠቅላላ አድርገን ስናነባው ሰላም ነው። ከዚህ ጋር በአማርኛው ሰላም ነው ይላል። ከዚህ በእንግሊዝኛውም ሰላም ነው ይላል። ልክ አሁን ቴክስት ለመደራረግ ምንፈልግ በአማርኛ ወይም በእንግሊዝኛ ቀለል ባለመንገድ በዚህ መልኩ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ሰላም ናችሁ። ሰላም ሰላም ሰላም ና ቺ ሁ ናችሁ። በአንድ ላይ ጠቅላላ አድርገን ስናነብ ሰላም ናችሁ ይላል። ልኪ እንደማሆንም ቴክስት ለማድረግ ብንፈልግ ሰላም ሰላም ሰላም ና ስንል ኤንኤን እንደ ና ነው የምናነበው። ቺ ስንል ደግሞ ሲኤችን እንደ ቺ እናነባለን። እዚህ ጋ ኤችዩን ደግሞ ሁ ብለን ነው የምናነበው። በአንድ ላይ ናችሁ ይላል። ናችሁ ሰላም ናችሁ። ሰላም ናችሁ። ቴክስት ለማድረግ ቀለል ባለመንገድ መንገድ ብንፈልግ በዚህ መልኩ እናደርጋለን ማለት ነው። ቀጣይ ደግሞ እዚህ ጋር ሰላም ነህ ም ላ ሰላም ሰላም ነህ ነህ ነህ ከዚህ ጋር ለወንድ ልጅ ነው። ሰላም ነህ። ሰላም ነህ ቀለል ባለ መንገድ ሰላም ነህ ብለን ቴክስት ለማድረግ የምንፈልገውን ሰ ላ ም ልክ እንደ ነገር ኳቸው ኤስኤን እንደ ሰ ነው የምናነባት። ሁልጊዜም ቢሆን እንደ ሰ ነው የምናነባት። ኤልኤን ላ ብለን ነው የምናነብ። ኤምን ደግሞ ም ብለን ነው የምናነብ። ሰላም ሰላም ኤንኤን ነ ኤችን ደግሞ ህ ብለን እናነባለን። ሰላም ነህ። በአንድ ላይ ጠቅልላ አድርገን ስናነብ ሰላም ነህ ሰላም ነህ ብለን እናነባለን ማለት ነው። ቀጣይ ደግሞ እዚህ ጋር ሰ ላ ም ነ ሽ ሰ ላ ም ሰላም ሰላም ነ ሽ ነሽ በአንድ ላይ ሰላም ነሽ ሰላም ነሽ ቀጣይ እዚህ ጋር ደግሞ ሰ ላ ም ሰላም ሰላም ነሽ ከዚህ ጋር እንኢ ነነው ብለን የምናነብ ኤስ ኤችን ደግሞ ሽ ብለን እናነባለን። ሽ ሽ በአንድ ላይ ነሽ ነሽ ብለን እናነባዋለን። ሰላም ነሽ ቀለል ባለመንገድ አሁን ሰላም ነሽ ብለን ቴክስ ለማድረግ ብንፈልግ በአማርኛ ወይም በእንግሊዝኛ ሰላም ነሽ ብለን ቀለል ባለመንገድ ቴክስ እናደርጋለን ማለት ነው። ቀጥ እዚህ ጋር ደግሞ እ ነ ዴ

ዴ ብለን እናነባለን። ዴ ቲን ት ብለን ነው የምናነባት። እንንዴት እንንዴት ነ ህ እንእን ያው ነህ ብለን ነው የምናነብ። ኤችን ደግሞ ህ ብለን እናነባለን። ነህ ነህ አሁን አንድን ሰው እንንዴት ነህ ብለን ለመጻፍ ወይም ለመጠየቅ ቴክስት ለማድረግ ለማንበብ ብንፈልግ እንንዴት ነህ ብለን ቴክስት እናደርጋለን ማለት ነው። ቀጣይ ደግሞ እዚህ ጋር እ ን ዴ ት እ ነ ደ ት እንንዴት ና ሽ ነሽ ነሽ ይላል። ከዚ ጋ ከዚ ጋ ደግሞ እንንዴት ነሽ እንንዴት ነሽ ይላል። ከዚ አሁንም ልከዚ ጋ ኢን እንደ እ ነው ምናነባት እንን ደግሞ እንደ እና ነባለን ዲኢን እንደ ዴ ነው ምናነባው ቲን ደግሞ እንደ ተ እንንዴት ነ ሽ ነሽ እንንዴት ነሽ ብለን እናነባለን እስ ኤችን ሼ ብለን እናነባለን። ቀጣይ ደግሞ ከዚህ ጋር ሁ ሉ ሁሉ ሁሉ ሰላም በአንድ ላይ ሁሉ ሰላም ሁሉ ሰላም። አሁን ቴክስት ለማድረግ ብንፈልግ ሁሉ ሰላም ብለን ቴክስት ማድረግ ብንፈልግ ከዚህ ጋር ሁ ኤችዩን ኤችዩን ሁ ብለን ነው የምናነበው። እች ደግሞ ኤል ዩ ናት። ኤልዩን ሉ ብለን እናነባለን በአንድ ላይ ሁሉ ሁሉ ሰላም ሁሉ ሰላም ሁሉ ሰላም ብለን እንጽፋለን ወይም እናነባለን ማለት ነው። ቀጣይ ደግሞ ደ ህ ና ነ ሽ ደ ህ ና ደህና ደህና ነ ሽ ነሽ ደህና ነሽ አሁን ይሄ በአማርኛው ደህና ነሽ ይችላል። ለእንግሊዝኛ ለመቀየር ወይም ቴክስ ለማድረግ ምንፈልግ ዲኢን ደ ብለን እናነባለን። ኤችን ደግሞ ህ ብለን እናነባለን። ኤንኤን ና ደህና ነ ሽ ኤንኢን ነ ብለን ነው የምናነብ። ሽ ስንል ኤስ ኤች ሽ ብለን እናነባለን። ደህና ነሽ ደህና ነሽ። ቀለል ባለመንገድ በዚህ መልኩ መጻፍ እንችላለን። ቀጣይ ደግሞ ደ ህና ደ ህና ደህና ደህና ነ ኝ ነኝ በአንድ ላይ ደህና ነኝ ይላል። ልክ አሁን ሙዚቃ ደ ህ ና ነ ኝ ልክ ዲኢን ደ ብለን እናነባለን። ኤችን ደግሞ ህ ብለን እናነባለን። ና ስንል እንኤን ና ብለን እናነባለን። ደህና ነ ስንል ደግሞ ኤንኤን ኝ ስንል ጂኤንን ጂኤንን ኝ ብለን እናነባለን። በአንድ ላይ ደህና ነኝ ደህና ነኝ ልቅ አለል ባለ መንገድ በዚህ መልኩ ቴክስ ማድረግና መፀጻፍ ማንበብ እንችላለን። በቀጣይ ቪዲዮችን ስትንገናኝ መልካም ጊዜ መልካም ቆይታ